በአማራ ክልል የተባባሰ የቀጠለው ጦርነት መዳረሻውንም ወደ ኦሮሚያ ክልል በማስፋት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር ኦሮሚያ ክልል በመግባት የብልጽግና መራሹ የጥፋት ቡድን ላይ ስኬታማና የጠላት እንቅስም የሚሰብር ኦፕሬሽን አከናውኗል። ዝርዝር መረጃ ይዘናል፣ ትሰሙታላችሁ። በሌላ በኩልም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና 26ኛ ኮር ጦር አካላት የሆኑት የደጋ መብረቆቹ የስናን አባጅሚና የንጉሥ ተክለሃይማኖት ብርጌዳ አነብስቶች የጡት ቆራጩን የብልጽግና ሰራዊት የጠድ የደማና አራት አልጋ የሚባሉ ቦታዎች ታላቅ ውጊያ በመክፈት ከፍተኛ ድልን ተቀዳጅተዋል። ተጨማሪ መረጃ ይዘናል ታዳምጣላችሁ። በሌላ በኩልም ባለሽርጡ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ከተማ ምንልክዝ የምስራቅ አማራ ኮራንድ የባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ቀበሌ 032 ልዩ ቦታው ኮለቦና ጃሮታ በተባሉ ቦታዎች በሶስት አቅጣጫ የመጣውን የአብይ አህመድ ወራሪና ጭፍጫፊ ሰራዊት ሙትና ቁስለኛ በማድረግ ድልን ተጎናጸፈ። በሌላ መረጃም ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት መከላከያሏን በማጠናከርና ቀጥናዊ ተጽእኖችን በመፍጠር ላይ መሆኗን የአገሪቱ ማስታወቂያ ሚኒስትር ዛሬ ለኤርትራ ሕዝብ በትግረኛ ባሰራጨው ጽሑፍ ላይ አስታውቋል። ሙሉ መረጃውን ይዘናል እንመለከተዋለን። ሰላም ጤና ይስጥልን፣ የተከብራችሁና የተወደዳችሁ የቻናልችን ቤተሰቦች እንኳን ወደ ቻናልችን በደህና መጡ። ስለከታተሉና ስለመረጡን ከልብ እያመሰገንን በመቀጠልም በአርእስቱ ያዳመጣችሁ መረጃዎችና ሌሎችንም የዕለቱ የተመረጡ አንገብጋቢና ወሳኝ መረጃዎችን በዝርዝር እንመለከታለን። አብራችሁን ቆዩ። ከኛ ጋር ስትቆዩም ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሆን በትህትና እንጠይቃለን። ወደ ዝር መረጃው አለፍን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ኦሮሚያ ክልል በመግባት የብልጽግና መራሹ የጥፋት ቡድን ላይ ስኬታማና ጠላትን ቅስም የሚሰብር ኦፕሬሽን አከናውኗል። የኃይለ ማርያም ማሞ ክፍለ ጦር ሶስተኛ የሰላም ሰው አንድርጌ ሬጅመንት በኦሮሚያ ክልል ሐሙስ ገቢ አቅራቢያ ልዩ ቦታው ዘንጎ ኪዳምረት አካባቢ ዘልቆ በመግባት ለሁለተኛ ጊዜ የተጠናና ውጤታማ ኦፕሬሽን ፈጽሟል። ኦፕሬሽኑ የፈጸመው የኃይለ ማርያም ማሞ ክፍለ ጦር የኦሮሚያ ልዩ ኃይልና የአብይ አህመድ ፋናስ አስጠባቂ ሰራዊት ጠንካራ ይዞታ በነበረው የኦሮሚያ ክልል በመግባት ነው። በዚህም ልዩ ኦፕሬሽን የተደናገጠው የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ሙትና ቁስለኛውን ጥሎ ፈርጥቷል። መራር ሽንፈቱንም መቀበል ያቃተው የኦሮሚያ ልዩ ኃይልና የአብይ አህመድ ክትልትል ሰራዊት በንጹሃን ላይ የሚያደርገውን ጭፍጨፋ በመቀጠል ንጹሃን በማሰርና የስምንት ዓመት ልጅ በግፍ በመግደል የተለመደውን ግፍ ፈጽሟል። መረጃውን ያደረሰን የአማራ ፋኖ ብሔር ኃይል ደቡብ አማራ ቀጠና አሳምነውዝ የኃይል መራ የማመኩ ፍለጦር ህዝብ ግንኙነት ነው። በተያያዘ መረጃም የአማራፋኖ ፋኖ ብሔር ኃይል ምዕራብ አማራ ቀጠና 26ኛ ቆርጦር አካላት የሆኑት የደጋ መብረቆቹ የስናን አባጅሜና የንጉስ ተክለሃይማኖት ብርጌድ አነብስቶቹ የብልጽግና ሰራዊት የጠድ የደማና አራት አልጋ በሚባሉ ቦታዎች ላይ ታላቅ ውጊያ በመክፈት ከፍተኛ ድልን ተቀዳጅተዋል። ይህ ወራሪ ሰራዊት ላለፉት ቀናት ያክል ከደብረ ማርቆስ ከተማ ወደ ረቡዕ ገበያ ሬሽን ለማቀበል እንቅስቃሴ ቢያደርግም የህዝብ ልጆች ጀግኖቹ የስናን አባጅሜና የንጉስ ተክለሃይማኖት ፋኖች መንገድ ላይ ደፈጣ በመጣል ውሃ ጋን ላይ ተወሽቆ እንዲቆይ አድርገውት የነበረ ሲሆን በዛሬ ሁለት በ0ሶት ቢቲአር ወመቶ ሰባት ሮኬት በዙ 23ና በ የዘሮሶስ ሞርተርና በሌሎች ሞተራይዝድ መሳሪያዎች ታጅቦ የሞልቸተንግስ እንቅስቃሴ ቢያደርግም በእነዚህ የጦር ግንባሮች ላይ ከፍተኛ የምትደርሶበት ከፍተኛ ሰባይና ቅሳዊ ክሳራን አስተናግዶ አስከሬኑን፣ ተሽከርካሪዎችን፣ መሳሪያውን እያዘረከረከ ወደ ረቡ ገበያ ከተማ ፈርጠጧል። ጧት በተጀመረው ውጊያ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነ የሚሰሩት ሁለቱ ብርጌዶች በመናበብና ትስር በመፍጠር ከፍተኛ የሆነ የድል ውጤትን አስመዝግበዋል። በርካታ የጠላት ሰራዊት በተደመሰሰበት በዚህ ውጊያ ብዙ የጠላት ሰራዊት የቆሰለ ሲሆን ወታደራዊ ተሽከርካሪዎችም ተቃጥለዋል። ሌሎችም ሲሆን በጀግኖቹ ጥይት ከጥቅም ውጭ ነዋል። በተጨማሪም በወደ ውጊያው የተደመሰሰ የጠላት አስከሬንና ወታደራዊ ቁሳቁሶችን የጫኑ መኪኖችም በጀግኖቹ ጥይት ተመተው ከጥቅም ውጭ ነዋል። በተያያዘ ዜናም ሁለቱ ብርጌዶች ይህን ገድል ባደረጉበት ተመሳሳይ ሰዓት ጀግኖቹ የብርሃኛው ጅብላ ሙተሪያ ብርጌድ ፋኖዎች በየቦ በኩል ደብረማቆስ ከተማ በመግባት በጠላት ላይ ጥቃት ፈጽመዋል። ጥቃት በፈጸሙበትም ወቅትም ሁለት ብሬን፣ ከሃምሳ በላይ ክላሽ፣ ስምንት ምርኮኛና አንድ ኦራል ሙሉ ለሙሉ ተቃጥሏል። በውጊያውም የተደመሰሰ የጠላት አስከሬን ጫነ ጫና አንድ ሲኖ ትራክም በተመሳሳይ ተመቶ ከጥቅም ውጭ ሆኗል። ከ100 በላይ የጡት ቆራጭ መከላከያ ሰራዊትም ተደምስሷል። አንድ የጠላት ፓትሮልም ተመታ በፔምፔ ተጎታ ወጣለች። ቁጥሩ ያልታወቀ የጠላት ኃይልም ቆስሏል። ከ5000 በላይ የክላሽና የብሬን ተተኳሽም ተማርኳል። መረጃውን የሚያደረሰን የአማራ ፋኖ ብሔር ኃይል ቴዎድሮስ እዝ ህዝብ ግንኙነት መምሪያ ነው። በሌላ በኩልም ባለሽርጡ የአማራ ፋኖ ብሔር ኃይል ምስራቅ አማራ ቀጠና ምኒልክ እዝ የምስራቅ አማራ ኮር አንድ የባለሽርጡ ዴባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ ቀበሌ 32 ልዩ ቦታውና ኮለቦና ጃሮታት በተባሉ ቦታዎች በሶስት አቅጣጫ የመጣውን የአብይ አህመድ ወራሪና ጥፍጫፊ ሰራዊት ሰራዊት ሙትና ቁስለኛ በማድረግ ድልን ተጎናጸፈ። በብሬትና ተቤት ተሞልቶ የመጣው የአብይ አህመድ ጭራቅ ሰራዊት በሀብሮ ወረዳ ከቢስቲማ ወደ ኮለቦ፣ ከጊራና ወደ ፋጂ እንዲሁም ከጣጣይቱ ወደ ሀብሩ በሶስት ጀነራል መድ ሲያመራ በአንድ ዙ 23 ታጅቦ የባለ ሽርጡ ክፍለ ጦር ለማጥቃትና የክፍለ ጦሩ ነባር ይዞታዎች ወረራ ለማድረግ የመጣውን የስርዓቱን ዘረፈጅ ሰራዊት በመደምሰስ በማቁሰል እንዲሁም በመብታተን ጥላት ኃይል አስቦት የመጣውን የጥፋት እቅድ ቅዠት በማድረግና በስርዓቱ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድልን ተጎናጸፈ። ከበረንዳ፣ ከቀን ሰራተኛ፣ ከፑልቤትና ቤት ና ከጎዳናዎች በግዳጅ እየሰበሰበ የ አስራ አምስት ቀን የልብልብ ስልጠና በመስጠት መለዩ አልብሶ ያለምንም ወታደራዊ እውቀት አማራ ጠንነትን አላብሶ አማራን በዘፈቀደ በከባድ መሳሪያ እየተኮሱ ና ያገኙትንም እየገደሉ ንብረቱን እየዘረፉና ና እያቃጠሉ እንዲሁም ሴቶችን እንዲደፍሩ ተልኮ ተሰጥቶት በማዕበል የመጣውን የስርአቱን ወንበር ጠባቂ ሰራዊት ቁጥሩን ለማወቅ በሚታኩት ሁኔታ ሙትና ቁስለኛ በ ማድረግ ከንጋቱ 12 ሰዓት እስከ ቀኑ 11 ሰዓት ተኩል ድረስ በቆየው አደውጊያ አሁን እንደቀጠለ ባለው ትንቅንቅ የጥላትን ቅጥረኛ ሰራዊት በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ሰራዊት የሞራል ውድቀት የቁስ ክስተት እንደርስበት ማድረግም ተችሏል ተብሏል። በዚያው አደውጊያም ከፍተኛ የጥላት ኃይል ሙትና ቁስለኛ በመደረጉ ስርዓቱ በበርካታ አምቡላንሶችና ኦራል ቁስለኛውን ወደ መርሳና ወልደ ሆስፒታል ሲያጓጉዙሏል። በዚህም የተበሳጨው የስርዓት ወታደር ሂራና ከተማ ባስቀመጣቸው ሶስት ጄኔራል መድፎች የዞትር ልማዱ በሆነው የዘፈቀደ ተኩስ በርካታ የሚጽ ንጹሃን ቤቶችን እያቃጠለና የንጹሃን ህይወት እየቀጠፈ ይገኛል። በሌላ መረጃም ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከር ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ዛሬ ለኤርትራ ህዝብ በትግረኛ ባስራጨው ጽሁፍ ላይ አስታውቋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያን ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ ጠየቀው ሚኒስቴሩ ከኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን ገልጿል። ሚኒስቴሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልመውን ላይ ማድረግ ግዴታ የለባትም ብሏል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካ በደል እንደተፈጸምባትና የችግሮቿ ምንጭም የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም የኤርትራ ህዝብ ግንኙነት ሚኒስትር ወቅሷል። በመጨረሻም የአማራ ፋኖ ብሔር ኃይል ምራብ አማራ ቀጠና የቴዎድሮስዝ 206ኛ ኮር የ34ኛ ክፍለ ጦር ምስረታ ተጠናቋል። በአማራ ፋኖ ብሔር ኃይል በምራብ አማራ ቀጠና ቴዎድሮስዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባር መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ሂደት በመገባደድ ላይ ይገኛል። ክፍለ ጦሩ በአምስት ሻለቃዎች የተደራጀ ሲሆን ውህድ ሆነው የተደራጁት ሻለቆች በቀጣይ ለሚሰጣቸው ድርጅታዊ ስምሪትም ዝግጁ መሆናቸውን አመራሮችና አባላቶች አረጋግጠዋል። ክፍለ ጦሩ መልሶ ለማደራጀት ደረጃጀት የተገኙት የአማራ ፋኖ ብሔር ኃይል ምዕራብ አማራ ቀጠና ቴዎድሮስ አመራሮች አርበኛ ምናልባት ይታየው የዲያስፖራና የውጭ ግንኙነት መምሪያ ኃላፊ አርበኛ ስለሽ ከበደ የቴዎድሮስ ምክትል አደረጃጀት መምሪያ ኃላፊ መቶ አለቃ ሶባለ ዋለ የቴዎድሮስ የሰው ኃይል ኃላፊና የ206 ኮር አመራሮች በተገኙበት የአማራ ፋኖ ብሔር ኃይል ምዕራብ አማራ ቀጠና የቴዎድሮስ 206ኛ ኮር የ34ኛ ክፍለ ጦር ምስናታ በድል ተጠናቋል። የተከበራችሁና የተወዳችሁ የቻናላችን ቤተሰቦች ስትከታተላችሁ የነበራችሁ መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኝላችሁ በሰላም ዋሉ። በአማራ ክልል የተባባሰ የቀጠለው ጦርነት መዳረሻውንም ወደ ኦሮሚያ ክልል በማስፋት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር ኦሮሚያ ክልል በመግባት የብልጽግና መራሹ የጥፋት ቡድን ላይ ስኬታማና የጠላት እንቅስም የሚሰብር ኦፕሬሽን አከናውኗል። ዝርዝር መረጃ የዘና ተሰሙታላችሁ። በሌላ በኩልም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና 206ኛ ኮር ጦር አካላት የሆኑት የደጋ መብረቆቹ የስናን አባጅሚና የንጉሥ ተክለሃይማኖት ብርጌዳ ነብስቶች የጡት ቆራጩን የብልጽግና ሰራዊት የጠድ የደማና አራት አልጋ በሚባሉ ቦታዎች ታላቅ ውጊያ በመክፈል ከፍተኛ ድልን ተቀዳጅተዋል። ተጨማሪ መረጃ ይዘናል፣ ታዳምታላችሁ። በሌላ በኩልም ባለሽርጡ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ የምስራቅ አማራ ኮራንድ የባለሽርጡ ክፍለጦር በሰሜኑ ለ ዞን ሀብሮ ወረዳ ቀበሌ 032 ልዩ ቦታው ኮለቦና ጃሮታ በተባሉ ቦታዎች በሶስት አቅጣጫ የመጣውን የአብይ አህመድ ወራሪና ጭፍጫፊ ሰራዊት ሙትና ቁስለኛ በማድረግ ድልን ተጎናጸፈ። በሌላ መረጃም ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጥናዊ ተጽኖችን በመፍጠር ላይ መሆኗን የአገሪቷ ማስታወቂያ ሚኒስትር ዛሬ ለኤርትራ ሕዝብ በትግረኛ ባሰራጨው ጽሑፍ ላይ አስታውቋል። ሙሉ መረጃውን ይዘናል እንመለከተዋለን። ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ የቻናልችን ቤተሰቦች፣ እንኳን ወደ ቻናልችን በደህና መጡ። ስለከታተሉና ስለመረጡን ከልብ እያመሰገንን በመቀጠልም በአርስቱ ያዳምጣችሁ መረጃዎችና ሌሎችንም የዕለቱ የተመረጡ አንገብጋቢና ወሳኝ መረጃዎችን በዝርዝር እንመለከታለን። አብራችሁን ቆዩ። ከኛ ጋር ስትቆዩም ቻናል ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሆን በትህትና እንጠይቃለን። ወደ ዝርዝር መረጃው አለፍን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ኦሮሚያ ክልል በመግባት የብልጽግና መራሹ የጥፋት ቡድን ላይ ስኬታማና ጠላትን ቅስም የሚሰብር ኦፕሬሽን አከናውኗል። የኃይለ ማርያም ማሞ ክፍለ ጦር ሶስተኛ የሰላም ሰው አንድርጌ ሬጅመንት በኦሮሚያ ክልል ሐሙስ ገቢ አቅራቢያ ልዩ ቦታው ዘንጎ ኪዳምረት አካባቢ ዘልቆ በመግባት ለሁለተኛ ጊዜ የተጠናና ውጤታማ ኦፕሬሽን ፈጽሟል። ኦፕሬሽኑን የፈጸመው የኃይለ ማርያም ማሞ ክፍለ ጦር የኦሮሚያ ልዩ ኃይልና የአብይ አህመድ ሱፋን አስጠባቂ ሰራዊት ጠንካራ ይዞታ በነበረው የኦሮሚያ ክልል በመግባት ነው። በዚህም ልዩ ኦፕሬሽን የተደናገጠው የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ሙትና ቁስለኛውን ጥሎ ፈርጥቷል። መራር ሽንፈቱንም መቀበል ያቃተው የኦሮሚያ ልዩ ኃይልና የአብይ አህመድ ክትልትል ሰራዊት በንጹሃን ላይ የሚያደርገውን ጭፍጨፋ በመቀጠል ንጹሃን በማሰርና የስምንት ዓመት ልጅ በግፍ በመግደል የተለመደውን ግፍ ፈጽሟል። መረጃውን ያደረሰን የአማራ ፋኖ ብሔር ኃይል ደቡብ አማራ ቀጠና አሳ መኖዝ የኃይለማርያም ማሞ ክፍለ ጦር ህዝብ ግንኙነት ነው። በተያያዘ መረጃም የአማራፋኖ ፋኖ ብሔር ኃይል ምዕራብ አማራ ቀጠና 26ኛ ኮ ቆርጦ ቆራጥ አካላት የሆኑት የደጋ መብረቆቹ የስናን አባጅሜ እና የንጉስ ተክለ ሃይማኖት ብርጌድ አነብስቶቹ የብልጽግና ሰራዊት የጠድ የደማና አራት አልጋ በሚባሉ ቦታዎች ላይ ታላቅ ውጊያ በመክፈት ከፍተኛ ድልን ተቀዳጅተዋል። ይህ ወራሪ ሰራዊት ላለፉት ቀናት ያክል ከደብረ ማርቆስ ከተማ ወደ ረቡዕ ገበያ ሬሽን ለማቀበል እንቅስቃሴ ቢያደርግም የህዝብ ልጆች ጀግኖቹ የስናን አባጅሜ እና የንጉስ ተክለ ሃይማኖት ፋኖች መንገድ ላይ ደፈጣ በመጣል ውሃ ጋን ላይ ተወሽቆ እንዲቆይ አድርገውት የነበረ ሲሆን በዛሬው እለት በ03 ቢቲአር 17 ሮኬት በዙ 23 እና በ ዚሮ ሶስት ሞርተርና በሌሎች ሞተራይዝድ መሳሪያዎች ታጅቦ የሞልትሸርት እንቅስቃሴ ቢያደርግም በእነዚህ የጦር ግንባሮች ላይ ከፍተኛ የምትደርሶበት ከፍተኛ ሰባይና ቅሳው ይክሰራና አስተናግዶ አስከሬኑን፣ ተሽከርካሪዎችን፣ መሳሪያውን እያዝረከረከ ወደ ረቡ ገበያ ከተማ ፈርጠጧል። ጧት በተጀመረው ውጊያ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነ የሚሰሩት ሁለቱ ብርጌዶች በመናበብና ትስር በመፍጠር ከፍተኛ የሆነ የድል ውጤትን አስመዝግበዋል። በርካታ የጠላት ሰራዊት በተደመሰሰበት በዚህ ውጊያ ብዙ የጠላት ሰራዊት የተቆሰለ ሲሆን ወታደራዊ ተሽከርካሪዎችም ተቃጥለዋል። ሌሎችም በጀግኖቹ በጀግኖቹ ጥይት ከጥቅም ውጭ ነዋል። በተጨማሪም በወደ ውጊያው የተደመሰሰ የጠላት አስከሬንና ወታደራዊ ቁሳቁሶችን የጫኑ መኪኖችን በጀግኖቹ ጥይት ተመተው ከጥቅም ውጭ ነዋል። በተያያዘ ዜናም ሁለቱ ብርጌዶች ይህን ገድል ባደረጉበት ተመሳሳይ ሰዓት ጀግኖቹ የብርሃኛው ጅብላ ሙተሪያ ብርጌድ ፋኖች በየቦ በኩል ደብረ ማቆስ ከተማ በመግባት በጠላት ላይ ጥቃት ፈጽመዋል። ጥቃት በፈጸሙበትም ወቅትም ሁለት ብሬን፣ ከልሳ በላይ ክላሽ፣ ስምንት ምርኮኛ ና አንድ ኦራል ሙሉ ለሙሉ ተቃጥሏል። በውጊያውም የተደመሰሰ የጠላት አስከሬን ሲሆን ጫነ አንድ ሲኖ ትራክም በተመሳሳይ ተመትቶ ከጥቅሙ ውጭ ሆኗል። ከመቶ በላይ የጡት ቆራጭ መከላከያ ሰራዊትም ተደምስሷል። አንድ የጠላት ፓትሮልም ተመታ በፔምፔ ተጎታ ወጣለች። ቁጥሩ ያልታወቀ የጠላት ኃይልም ቆስሏል። ከአምስት ሺህ በላይ የክላሽና የብሬን ተተኳሽም ተማርኳል። መረጃውን የሚያደርሰን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ህዝብ ግንኙነት መምሪያ ነው። በሌላ በኩልም ባለሽርጡ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ቀበሌ 032 ልዩ ቦታውና ኮለቦና ጃሮታት በተባሉ ቦታዎች በሶስት አቅጣጫ የመጣውን የአብይ አህመድ ወራሪና ጥፍጫፊ ሰራዊት ሙትና ቁስለኛ በማድረግ ድልን ተጎናጸፈ። በብሪት ና ተቢት ተሞልቶ የመጣው የአብይ አህመድ ጭራቅ ሰራዊት በሀብሮ ወረዳ ከቢስቲማ ወደ ኮለቦ ከጊራና ወደ ፋጂ እንዲሁም ከጣጣይቱ ወደ ሀብሩ በሶስት ጀነራል መድ ሲያመራ በአንድ ዙ23 አጅቦ የባለ ሽርጡ ክፍለ ጦር ለማጥቃትና የክፍለ ጦሩን ነባር ይዞታዎች ወረዳ ለማድረግ የመጣውን የስርዓቱን ዘረፈጅ ሰራዊት በመደምሰስ በማቁሰል እንዲሁም በመብታተን ጥላት ኃይል አስቦት የመጣውን የጥፋት እቅድ ቅጀት በማድረግና በስርዓቱ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል ተጎናጸፈ። ከበረንዳ ከቀን ሰራተኛ ከፑልቤትና ና ከጎዳናዎች በግዳጅ እየሰበሰበ የአስራ አምስት ቀን የልብ ልብ ስልጠና በመስጠት መለያ አልብሶ ያለምንም ወታደራዊ እውቀት አማራ ጠንነትን አላብሶ አማራን በዘፈቀደ በከባድ መሳሪያ እየተኮሱ ና ያገኙትንም እየገደሉ ንብረቱን እየዘረፉና ና እያቃጠሉ እንዲሁም ሴቶችን እንዲደፍሩ ተልኮ ተሰጡት በማዕበል የመጣውን የስርዓቱን ወንበር ጠባቂ ሰራዊት ቁጥሩን ለማወቅ በሚታኩት ሁኔታ ትና ቁስለኛ በ ማድረግ ከንጋቱ 12 ሰዓት እስከ ቀኑ 11 ሰዓት ተኩል ድረስ በቆየዋ ደውጊያ አሁን እንደቀጠለ ባለው ትንቅንቅ የጥላትን ቅጥረኛ ሰራዊት በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ሰራዊት የሞራል ውድቀት የቁስ ክስተት እንደርስበት ማድረግም ተችሏል ተብሏል። በዚያው ደውጊያም ከፍተኛ የጥላት ኃይል ሙትና ቁስለኛ በመደረጉ ስርዓቱ በበርካታ አምቡላንሶች ና ኦራል ቁስለኛውን ወደ መርሳ ና ወልዲያ ሆስፒታል ሲያጓጉዝሏል። በዚህም የተበሳጨው የስርዓቱ ወታደር ሂራና ከተማ ባስቀምጣቸው ሶስት ጄኔራል መድፎች የዞትር ልማዱ በሆነው የዘፈቀደ ተኩስ በርካታ ነጻ ሰላም ቤቶችን እያቃጠለና የንጹሐን ህይወት እየቀጠፈ ይገኛል። በሌላ መረጃም ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከር ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ዛሬ ለኤርትራ ህዝብ በትግረኛ ባስራጨው ጽሁፍ ላይ አስታውቋል። ተጽዕኖ ፈጣሪ ሀገራትና አለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና የኢትዮጵያን ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ ጠየቀው ሚኒስቴሩ ከኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን ገልጿል። ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልምውን ለማድረግ ግዴታም የለባትም ብሏል። የኢትዮጵያ መንግስት ኢትዮጵያ የጂኦ ፖለቲካ በደል እንደተፈጸምባትና የችግሮቿ ምንጭም የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም የኤርትራ ህዝብ ግንኙነት ሚኒስትር ወቅሷል። በመጨረሻም የአማራ ፋኖ ብሔር ኃይል ምራብ አማራ ቀጠና የቴዎድሮስ 26ኛ ኮር የ34ኛ ክፍለ ጦር ምስረታ ተጠናቋል። በአማራ ፋኖ ብሔር ኃይል በምራብ አማራ ቀጠና ቴዎድሮስ የመልሶ ማደራጀትና የመዋቅር ማሻሻል ተግባር መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ሂደት በመገባደድ ላይ ይገኛል። ክፍለ ጦሩ በአምስት ሻለቃዎች የተደራጀ ሲሆን ውህድ ሆነው የተደራጁት ሻለቆች በቀጣይ ለሚሰጣቸው ድርጅታዊ ስምሪትም ዝግጁ መሆናቸውን አመራሮችና አባላቶች አረጋግጠዋል። ክፍለ ጦሩም መልሶ ለማደራ ድርጅት የተገኙት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዝ አመራሮች አርበኛ ምናልባት ይታየው የዲያስፖራና የውጭ ግንኙነት መምሪያ ኃላፊ አርበኛ ስለሺ ከበደ የቴዎድሮስዝ ምክትል አደረጃጀት መምሪያ ኃላፊ መቶ አለቃ አሶ ባለዋለ የቴዎድሮስዝ የሰው ኃይል ኃላፊና የ206ኛ ኮር አመራሮች በተገኙበት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስዝ 206ኛ ኮር የ34ኛ ክፍለ ጦር ምስረታ በድል ተጠናቋል። የተከበራችሁና የተወዳችሁ የቻናላችን ቤተሰቦች ስትከታተላችሁ የነበራችሁ መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኝላችሁ በሰላም ዋሉ።